ንግድ ከገቢ የተሻገረ ከትርፍ ያለፈ ሀገራዊ ትርጓሜን ያነገበ የቀጣይነት መሰረትን የመጣል አቅምን የያዘ ነው። ይህም ለዘርፉ ተዋንያን እልፍ የቤት ስራዎችን ይሰጣል። ስለሆነም በንግድ ዘርፍ ታላሚው ትርፋት ይገኝ ዘንድ ለንግዱ ማህበረሰብ አሳሪ የሆኑ ጉዳዮች ልባት ሊሰጣቸው እንደሚገባም የዘርፉ ተዋንያን ይጠይቃሉ። በተለይም የዘርፉ አንቀሳቃሽ ሞተር የሆነው የነዳጅ አቅርቦት ላይ የሚስተዋሉ ህገወጥነቶች ከመሰረታቸው ሊደርቁ ይገባል ይላሉ። የነዳጅ አቅርቦት እጥረት በተለይ ደግሞ በክፍለ ሀገር አካባቢ ነዳጅ ማታ ገብቶ ጠዋት አለቀ የሚባልበት ሁኔታዎች አሉ። ዋጋ በተለያየ እንትን የወጣ ዋጋ ጨምሮ የሚሸጥበት የነዳጅ የትርፍ ህዳግ ከዚህ በፊት ተጠንቶ የቀረበ አለ። ነገር ግን ስቲል ማሻሻያዎች አልተደረጉም። የእኛ ሰዎች ለኢትዮጵያውያን ተብሎ በሰብሲዲ የገባውን ነዳጅ አስበውና አቅደው ወደ ሁሉም ጎረቤት ያወጣሉ፣ ወደ ሁሉም። በዚያ መሃል ተጎድታችሁ ይሆናል እናንተ። ግን ችግር ደግሞ አለ። እኛ የገጠመን ሰብሲዳይዝ አድርገን በዶላር የምናወጣው ነዳጅ ኢትዮጵያን ሳይሆን ጎረቤት ሀገራት እየጠቀመ ስለሆነ ሰሌክቲቭሊ ሰሌክቲቭሊ የእኛን ስጋት በሚቀንስ መንገድ ይፈተዋል የሚል እምነት አለኝ። እኔም ፎሎ አደርጋለሁ። እንደ ሀገር አምራች ኢንዱስትሪው ዘርፍን የምጣኔ ሀብት ካዝናን ከሚያደድሩ ዘርፎች ተርታ ለማሰለፍ እየተሰራ ያለው ስራ ስጋ ይለብስ ዘንድ በዘርፉ ብቁና በክህሎት የዳበረ የሰው ኃይልን ማፍራት ትኩረት ሊቸረው የሚገባ ነጥብ ነው። ስለሆነም ይህ ይሳካ ዘንድ በዘርፉ የሚሰማራውን የሰው ኃይል አስፈላጊው ክህሎትን የሚቀስምበት ስርዓት እየተተገበረ ይገኛል። ኢንዱስትሪና የኤጁኬሽናል ኢንስቲቱሽኖች አብሮ መስራት አለባቸው። ምክንያቱም የኤጁኬሽናል ኢንስቲቱሽን እኛ በምንፈልገው መልኩ አሰልጥኖ ሊያወጣ አይችልም። ሁሉም የተለያየ ኒድ አለው። ግን በ ኢንተርንሽፕ ሊሆን ይችላል፣ አፓረንት ሊሆን ይችላል። በረጅም ጊዜ የሶስት ወር እና የአራት ወር ለውጥ ያመጣል ብዬ አላስብም። ግን ከዛም በላይ ከፍ ባለ ጊዜ አንድ አመትም ሊሆን ይችላል ሰርተው እንደገና ወደ ትምህርት ደግሞ ሲሄዱ የስልጡን የሆነውን የስራ ባህልም ይዘው እንዲሄዱ ይረዳቸዋል። የኛ ኤጁኬሽን ሲስተም ኢንዱስትሪው የበቃ ሰው ሊያወጣ አይችልም፣ እንዳትጠብቁ። እሱም አንዱ ማስተካከል ያለብን ሶስተኛ አራተኛ አመት ሲደርሱ የግድ ኢንዱስትሪ ውስጥ ገብተው ካልሰሩ የክላስሩም ብቻ መያዝ የለብንም ብለን ጀምረናል። እናስፋፋዋለን። እሱ ጋራጅም ይሁን ሌላም ቦታ ተማሪ ሊመረቅ ከሆነ አንድ አመት ስድስቶ ማገልገልን እንዲማር ማድረግ አለብን። ቢኮዝ በክላስ የሚሰጠው ትምህርት ብቻውን በቂ ስላልሆነ ጀምረናል። እናስፋፋለን። እሱ ተንቀሳቃሽ ለሆነ የንግዱ ዘርፍ ባህሪ ማነቆ የሆኑ የኬላዎች አሰራርና አገልግሎት ብልሹነትን በመለየት ለዘርፉ መሳለጥ አስቻይ በሆኑ ስርዓቶች የመተካት ስራም እንደሚሰራም ተነስቷል። በተለያዩ ቦታዎች ህገወጥ ኬላዎች ቀረጦች በየቦታው ተዘርግተው ያለ ደረሰኝ ገንዘብ የመቀበል የኮቴ ክፍያ ተብሎ የሚከፈሉ ክፍያው የሚጠየቁ ክፍያዎች እና ሌሎች አሁንም የንግዱ ዘርፍ የራስ ምታት እየሆኑ ናቸውና፣ እነኚህን መንግስተው ልዩ ትኩረት ሰጥቶ እንዲሰራበት በታላቅ ትሕትና እንጠይቃለን። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ ምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበት መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ወደ ከፍታ የሚደረገውን ጉዞ የሚያደናቅፉ እንደ ህገ ወጥነት፣ ብልሹ አሰራር፣ የግል ጥቅምን ማስቀደም ያሉ አሉታዊ ተግባራት ከመሰረታቸው ይነቀሉ ዘንድ የአሰራር ስርዓትን ዲጂታል መር የማድረግ ስራዎች የሚኖራቸው አስተዋጽኦ እየላቀ ነው። ከዚህ ረገድም መሰል ብልሹ አሰራርን ለመከላከል የሁሉም ርብርብ ያሻል። ከብልሹ አሰራር የገቢ ስርዓታችን የጸዳ እንዲሆን በፌዴራል ደረጃ ተንጠልጥሎ ያለው የታክስ ዲጂታል አሰራር በሙሉ ሀገሪቷ በአጭር ጊዜ ውስጥ የገቢ ሰርቨር ተዘጋጅቶ ሁሉም በሙላት ማለት በምንችልበት ደረጃ ከሰው ንክኪ ወይንም ደግሞ ሰው ለሰው ፊት ለፊት ከመገናኘት ውጪ የኢታክስ፣ የኢፔይመንት፣ የኢፋይሊንግ እና የመሳሰሉት ሂደቶችም እስከታች ድረስ ቢዘረጉልን አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከርን ያለ ነው። በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና አስር ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ አይስጠኝና አንድ ሳምንት አላቆየውም።